ከሞትኩም እኔ ራሴ ነኝ የሚሞተው። አንቺ ብቻ አንዳንድ ነገሮች እንድታግዥ አላለው ያሳስቡ። ግን ያለ ጉራ ከባድ ነው፣ ብንጠብቀው ይሻላል። ስልኩን ከከፈተ ችግር የለውም፣ ግን የሆነ ችግር ያጋጠመው ይመስለኛል። ለማንኛውም እሱ እስከሚመጣ ድረስ እኛ አንዳንድ ነገሮችን እያደረገ እንጠብቀው ሩ ኖሮበት ሆእሽ፣ በጣም እርቦኛል። ሩቅ ነው እዚህች ጋ ጸዴ የምግብ አለች። እኔ የማዘው ብቻን አብረኝ ግባ። እሽ፣ የፈጠነ ታዲያ፣ ቶሎ የምንመለስ ከሆነ ነው እስታይ ኧረ እባክህ እጅን እንደ እኔ በጣም ይቸኩላሉ እንዴ። ይህ እኮ ክርስቲያን ስጋ ቤት ነው እንዴ! አሁን ነው እንደምትነግረኝ?

ወደ ቻናሌ ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ በዝተረፈኩ በሌ ለዚ ቻናል አዲስ ናቸ ሳብስክራይብ በማድረግ ቤተሰቦች ከምንባክ ይጠይቃለ። ሁድ ቤተሰቦች ላይክ ሸር በማድረግ አበረታ። ምሳሌ ክፍል ሰዋ አንድ ብሎኬና ቅድስት እንግዲህ እዚህ ደሪ ብሏት ነበር ያለቀው ማለት ነው። የዛሬ ክፍል ምን ይመስላል የሚለውን አብረን የምናየው ሆናል። ብሩኬም እንግዲህ እዚህ ሁኔ ሲላት ምን ሆንሽ ሊሆንች ምንድነው ሲላት፣ አይ እኔ ፈራለሁኝ አለችው። ከዛም መብራቱን ላጥፋልሽ እንዴ ሲላት፣ እሺ በቃ እንደዛ ይሻላል አለች። መብራቱን በሚያጠፋ ሰዓት እንግዲህ እሷም ፈርቻለሁ ብላ ስለነበረ ጥላት ትሄዳለች። ጧት ላይ ጧት ተነስቶ የለም እሱ ከምኝታው አይጋሽ በጧት ቁርስ ሳይበላ ወጦ ይሄደድልህ እኔ እንዲህ ስላልኩት እኔ እኮ ቤተሰቦችን ልኮ ሽማግሌ ልኮ በስነ ስርዓት እንትን እንድ ላይ ነው የምፈልግ ምናምን አለች። ለነገሩ ጋሸን እንደዛ አይነት ሰው አይደለም። ቅድስት እኮ ጎበዝ ነሽ፣ አንበሳ እያለችም ራሷን ስታሞግስ አይተናታል ማለት ነው ቪዲዮ ላይ እንግዲህ ሶፋሌ ቁጭ ብላም እንግዲህ ስለ ብሩኬ እያሰበች ስትሰቅም ስትደሰትም ብቻ አንዴ ትናደራለች፣ አንዴ ትደሰታለች። እንደዛ ስትሆን ቆየች። በመሀል ላይ ምን እንግዲህ ምሳሌ ትመጣና ዛሬ የገሙነሽ አንቅድስት አንዴ ትደሰቻለሽ አንዴ ትናደጃለሽ ምን ሆነች? አንስትላትም ከመቼ ጀምሮ ነው ማስተዋል እየጀምርሽ አንቺ ደግሞ አደሽ ማለት ነው እንዴ? ትላታለች ምናን የምላደርግልሽ ምላደርግልሽ አንዴ ትደሰቻለሽ አንዴ ደግሞ እንደት ትሆኛለሽ? ብላም ትላታለች። ምሳሌም እንግዲህ ታቅፋት እና ከዚህ በኋላ እማየ ብለሽ መጥራት ትችያለሽ፣ እማየ በይኝ ትላታለች፣ ቅድስት ማለት ነው። ከዛም በኋላ እንደዛ ብላትም ቀላይ ብርድ ልብስ አምጣ ለብስና ዛሬ ሙላሽና አሞሻል? ስትላት አዎ አሞኛል፣ ሻያፍ የለኝ እስኪ ትላታለች። ከዛም በኋላ እንግዲህ ምሳሌ ምን ታደርግልኛለች በምላሹ ስትላትም የሆነ ሚስጥር እነግርሻለሁ ስትላት፣ ምንድን ነው ሚስጥሩ ስትላትም ሀይ ሻዩን መጀመሪያ አፍና ከዛ እነግርሻለሁ ብላታለች። እሷም ሻዩን አመጣ። ከዛም በኋላ ሚስጥር ትነግራት፣ ሚስጥሩም ምንድን ነው ስትላትም እማዬ ብለሽ መጥራት ትችያለች። ከዚህ በኋላ ትምህርት ቤት ወስድሻለው መልስሻለው፣ ስድሻለው፣ ለጓደኞችሽም እናቴ ናት ብለሽ መናገር ትችያለች። ከዚህ በኋላ እናትሽ ነይ የኔ ውድ፣ የእኔ ስጦታ፣ ሁሉ ነገር የነሽ አንቺ ስትልም ለምሳሌ ነግራታለች ማለት ነው ሞጌ ስም እንግዲህ ዳጣን ያገኛትና ሰላም ተባብለው እንዴት ነሽ ሰላም ነሽ ወይ ሁሉ ሰላም ነው ፕፕፕ ዛሬ በጣም አምሮብሻል እንዴት ያማረብሽ ይላታል ማለት ነው እዛ ቀሚስ በጣም ያመረብሽ ስላት አይ ሞጌ ተው እንጂ ተሽኮር ነው ማኛ እያለችው ነበር ከዛም በኋላ አዲስ ፋሚሊ በጣም ደስ ይላሉ ግን ይቺ አብይል የሚሏት ግን አዛን እናደረገችኝ እያለች ትለዋለች። እናታን ነው ውሃ ግን በጣም ደስ የሚል በጣም ነው የሌለ የተመቹኝ። ብላም እንግዲህ ስለ ቤተሰቦቹ ስለ ቤተሰቦቿ ተነግረዋለች ለሞገስ ማለት ነው። እንግዲህ ተስማምተች ነው መኖር ያለብሽ ስላት አዎ፣ እየሞከርኩ ነው አለችው። ግን እኔ የምልህ ሞገስ ብሩኪ ያንተ ቃን ስትለው አረኒ፣ ምን አውቃለሁ አላት አይ እኔ አላውቅም። በጧት ነግሬው ነበር በጧት እንደምንገናኝ ግን የለም፣ ስልኩን አጥፍቶ ጠፋ ሲላት፣ አይ እኔ ጋር መገናኘት አፍሮ የሆነ ሲላት፣ አው በእርግጥ አዎ ሸም ይዞታል፣ በጣም ነው የሌለው የደበረው ምናምን አለችው ማለት ነው። እና ህዛም በኋላ በቃንችናኝ እናደርገዋለን ሲላት፣ እኔን ለጠብዬ ጋባስከኝ እንዳይሆን አለችው። አዎ ሲላትም ሰው ቁርጥ ምናምን ምናምን ይጋብዛል። አንተ ትለጠፍ ትጋብዘኛለህ እንዴ? አሁን ላይ እኔ በጣም ነው የምፈረው። እንደ አዲስ ፈሪ ይሆኛለሁ። ቤተሰቦችን ካገኘው በኋላ በጣም ነው ሞት የምፈረው ምናምን ትለዋለች። አትፍሪ፣ ሞት ካለም መሞት ካለብኝም እኔ የምሞተው ይላታል። እሷም እኔ ሞት ፈራለ መኖር ነው ምፈልግ እያለች ዳጣም ለመንግስት ትነግረዋለች ማለት ነው አይዛችሁ ችግር የለው ምንም ነገር አይፈጠርም፣ ይላታል። እሺ በቃ ተብለው ተስማምተው እንትን ይላሉ ማለት ነው ደክሞ ሀለል ስላ ደክሞኛን የለለ እርቦኛን ትናንትና ጧት እየበላው ነኝ ሲላትም፣ እንሂድ በቃ የቅመማ ምግብ እንብላ ወደ ቤት እንሂድና ትለዋለች ማለት ነው። እሺ ብሎ ምስም ይስማማል በሀሳቧ ሉላም እንግዲህ እንደ ራባት በራብ ከዛ ቤት ዘግቷት እንደመጣ እያስበው ወደ እና ቅድስት ቤት ይሄዳሉ ማለት ነው። ሞገስ ሞገስ እና በሚያወሩበት ሰዓት እንግዲህ ለፖሊስ እና መልክት ስጥለው፣ ለፖሊስ ማመልከት የለብኝም። እንደገና ሉላ ነው የሚወስዱብኝ፣ ምክንያቱም አግባብ አይደለም የሱ ሚስት ስለሆነች አሁን ሚስቱ ስለሆነች ይወቀሙኛል፣ ይወስዱብኛል። ዝም ብለን ነው አሁን ማሳወቅ ያለብንም እኛ ራሳችን ከዛ መውጣት ነው ያለብን ሲለም እንግዲህ ይመካከራሉ። ዳጣና ሞገስ ማለት ነው። እሺ በቃ እኔ የሽ ሰው ግምት ማለት ነኝ። እንዳትፈራ እንዳትፈራ፣ ከጎንህ ነኝ ብላም ታበረታታዋለች ዳጣ። ከዛም በኋላም እንግዲህ ተያይዘው ቅድስት ጋ ምሳ ለማብላት ሄደዋል። በዛን ሰዓት በሚሄዱበት ሰዓት እንግዲህ ማህሌት መንገድ ጠብቂ ተብላ ስለነበረ ማህሌት ታያቸዋለች ማለት ነው። ለዝና ቶሎ ብላ ደውላ ለመናገር ስትል ሌላ ሰውን ትላለች። እዛም በኋላ ድጋሚ ደውላ ዳጣን እና ሞገስን አየኋቸው ብላም እንግዲህ ተናገራለች ማለት ነው። እሷም ስላዩት እንግዲህ እንደምንም ብለው ይገቡና ምግባቸውን ይመገባሉ። በሚበሉበት ሰዓት እንግዲህ እየተጫወታችሁ እንጂ ምግብ እየተበላ ይወራን ብላቸው ነው ወይ እዚህ ለሞገስ ይላቸዋል። እንጫወታለን ብለው እንግዲህ ምግባቸውን ተበሉ በኋላ ትደውልለት እና ሉላ። ምግብ እራባይ ስትለው እንግዲህ አልቻለም። ቶሎ በይ ቶሎ በይ ዳጣ ቶሎ በይ እንሂድላት እርባታል ብላ በጣም እርባት አኔላታ እንግዲህ ቅመማ ቢያንስ እስኪ ልብስ ጣል ለማድረግ ትከሻ የለኝ ስጭ ትላታለች። ቅድስትም እንግዲህ እንደምንም ተንዳፎ አድፋ አመች ኩል ብላ ልብስ ፈልጋ መጣ ታለብሳታለች። ሻርፓን እንግዲህ ጣል አድርጋ ዳጣም ከሞገስ ጋራ ቸኮል ብለው ይወጣሉ። በሚወጡበት ሰዓት እንግዲህ የመጀመሪያ ለ ለዝና ደውላለ ስለነበረ እንግዲህ ማህሌት ቀድማ ለዝና ደውላለ ስለነበረ ወደ ብሩኪ ቤት እያመሩ እያለ ቅድስት ታያቸዋለች። ቅድስት መንገዴ ቤት ትገባና ለሞገስ ዝናና ማህሌት አየኋቸው፣ በእኛ እጥፍ ብለው ሲሄዱ አየኋቸው ትላለች። በቃ ከዚህ በኋላ እሱ እዚህ ሰፈር ከሆነ እዛ የእሱ አሽከሮች ነው የሚሆኑ፣ እንግዲህ ልጁን ሸውደን መውሰድ አለብን። በዛ ላይ እርቧታ ሲላትም እኔ ፈረሁ፣ ለአንተ ሰው ምግብ የጋብዛ፣ አንተ ህጣት ትጋብዘኛለህ? አብረን እንሙት አይባልም አብረን እንብላ እንጂ ስትልም ዳጣ ብለዋለች። አያት ቅልጅ በእናትሽ ሎላ፣ እንደምንም ብለን ማውጣት አለብን ብሏል። እንግዲህ ይዟት ወጥቷል ማለት ነው። ይዟት በሚወጡ ጊዜ ማህሌትን እና ዝናን ያገኛቸዋል። ግን እንደምንም ብለው ሸውደው ያመልጧቸዋል ማለት ነው። ከዛም በኋላ ሰፈር ሲሄዱ የእሱን አሽከር ያገኛሉ። እሱንም እንግዲህ እንዴት እንደሚሸውዱት ተመካክረው፣ ዳጣን ሂጅና እንደምንም ብለሽ ሸውጁ የእሱ ልጅ መሆንና የእሱ ሰማውና ለመሆኑ አጠር ይላታል። እሷም እንግዲህ እየተነሳች እየወደቀች ሁለት ጊዜ በምትሄድበት ሰዓት ቀሚሷ ይጥላታል። ከፍራቸዋ የተነሳ ተነስታ እንግዲህ ትሄድና መጥቶ ያነሳታል። ከዛ ማለት አልሐምዱሊላህ ሹክራን አመሰግናለሁ ምናም ብላ ስለስት ያነሳት ወድቅ እያነሳታል እና ከዛ መሰግናለሁ ላ ሄዳለች። መታወቂያሽን አምጪ ስላት አንተ ምንድን ነህ ፖሊስ ነህ ወይ ምንድን ነህ? መታወቂያ መጠየቀኝ እንደዛ ከሆነ ለፖሊሶችም እኔ ማሳየት እችላለሁ ብላ ማምልጠዋለች። በድጋሚም እዚህ ሰፈር ምግብ ቤት የለም ወይ እኔ እርቦኛል እንብላ ስትልም ልጁን ሸውደው ወስደዋለች ማለት ነው ምግብ በሚበላበት ሰዓት ሞገስ ገብቶ ሉላን ይዟት ይወጣል ማለት ነው። ይዟት በወጣ ሰዓት እንግዲህ ዳጣ ታገኛታለች። ዳጣን እና ሉላ እንግዲህ በእርቀት ተገናኝቶ ተቃቅፈው እንትን ሲሉ ዳጣ ልጁን ታይዋለች ማለት ነው። ልጅም ከምግብ ቤት ወጦ ልክ ቀጥታ ወደ መታጠፊያው ዞር ሲል ሶስቶችን ቁመው ያያቸዋል ማለት ነው። ማለትም ሞገስን፣ ዳጣንና ሉላን ያያቸዋል በዛን ሰዓት እንግዲህ ፍጥጥ ብሎ ተፋጠው ሳለ ፊልሙ ያልቃል ማለት ነው። እና ውድ ቤተሰቦች ቀጣይ ክፍል እስከምናመጣላችሁ መልካም ጊዜ ይሆንላችሁ።